ሰላም ክቡራት እና ክቡራን እንደምን አላችሁ ይህ አሳዋቂ ሚዲያ ነው በዛሬው ጥንቅራችን በኦሮሚያ ክልል ስለቀጠለው የኦርቶዶክሳውያን ግድያ በአማራ ክልል የብልጽግና ወታደሮች ምርኮ ስለመሆናቸው እና የኢትዮጵያ እግር ኳስ ፌዴሬሽን አመራሮች የህግ ማሻሻያ ለማድረግ ጥያቄ ስለማቅረባቸው ዝርዝር መረጃ ትሰሙበታላችሁ ወቅታዊ ፈጣንነት ታማኝ መረጃ እንዲደርሳቸው አሳዋቂ ሚዲያ ጋር ይወዳጁ እያ ወደ መረጃው እናልፋለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ ጋር ሲዞን በሚገኙ የተለያዩ ወረዳዎች በጥቅምት ወር 2018 ዓ ም ብቻ 25 የእምነቱ ተከታዮች ማንነታቸው ባልታወቁ ታጣቂዎች በአሰቃቂ ሁኔታ መገደላቸውን በጽኑ አውግዟል። ቋሚ ሲኖዶሱ ጥቅምት 20 ቀን 2018 ዓ ም ባወጣው ይፋዊ መግለጫ ድርጊቱን ክብረነክና ሊወገዝ የሚገባው ሲል የጠራው ሲሆን መንግስት የዜጎችን በህይወት የመኖርና የማምለክ መብት እንዲያስከብርና ወንጀለኞችን ለህግ እንዲያቀርብ በጥብቅ አሳስቧል። ቋሚ ሲኖዶሱ ከምስራቅ አርሲ ሀገረ ስብከት የደረሰውን ሪፖርት መሰረት በማድረግ እንዳብራራው ግድያዎቹ በተለያዩ ጊዜያት ቦታዎች የተፈጸሙ ናቸው። ጥቅምት 14 ለ15 ቀን 2018 ዓ ም በጉናና ምርት ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 ቀን 2018 ዓ ም በሸርካ ወረዳ 3 ክርስቲያኖች፣ ጥቅምት 18 ለ19 ቀን 2018 ዓ ም በሆንቆሎ ዋቤ ወረዳ 5 ክርስቲያኖች ተገድለዋል ብሏል። በጥቅምት ወር ብቻ በድምሩ 25 ኦርቶዶክሳውያን ወገኖቻችን በሰላም ተኝተው ባሉበት በአሰቃቂ ሁኔታ መገደላቸውን መግለጫው በከባድ አዘን አስታውሷል። ድርጊቱ በተደጋጋሚ ሲፈጸም መቆየቱን የጠቀሰው መግለጫው የአስነዋሪ ተግባር በቅዱሳት መጽሐፍት ሆነ በሰብአዊ መብት ህግጋት ተቀባይነት እንደሌለው አስምሮበታል። ሲኖዶሱ ጥቃቱ የዜጎችን በነጻነት የማምለክ ህገ መንግስታዊ መብት የሚጋፋ የአገርን የቆየ ተከባብሮ እና ተቻችሎ የመኖር እሴት የሚያጠፋ እና በጥብቅ ሊወገዝ የሚገባው የኢሞራላዊ ድርጊት መሆኑን ገልጿል። በመሆኑም ቋሚ ሲኖዶሱ ለመንግስት መንፈሳዊ ጥሪውን አስተላልፏል። ጉዳዩ በቀጥታ የሚመለከታቸው የመንግስት አካላት ይህንን ኢሰብዊ ድርጊት በጽኑ እንዲያወግዙ፣ በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያከብሩ እንዲሁም ወንጀለኞችን ለህግ በማቅረብ የህግ የበላይነትን እንዲያረጋግጡ ጠይቋል። በቀጣይ እንዲህ አይነት ጥቃት እንዳይደገም መንግስት አስፈላጊውን የህግ ከለላ በመስጠት ኃላፊነቱን እንዲወጣ ሲኖዶሱ አሳስቧል። ቋሚ ሲኖዶሱ በደረሰው ጥቃት የተሰማውን ጥልቅ አዘን በድጋሚ በመግለጽ ለሟች ቤተሰቦች እና ለመላው ኢትዮጵያውያን መጽናናትን ተመኝቷል። ቅድስ ቤተ ክርስቲያንም በግፍ ህይወታቸውን ላጡ ወገኖች ረፍተ ነፍስን እንዲሰጥ ወደ እግዚአብሔር እንደምትጸልይ በመግለጫው ተጠቅሷል። ወደ ሌላ ጥንቅራችን ስናልፍ በአማራ ክልል በቀጠለው ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ ከመሆናቸው ባለፈ እጃቸውን ለፋኖ ተዋጊዎች የሚሰጡ የብልጽግና ወታደሮችና ወታደራዊ አመራሮች እየተበራከቱ መምጣታቸው ተረጋግጧል። በዚህ ምስል የምትመለከቷቸው ወታደሮች የብልጽግና ዙፋን አስጠባቂ ሆነው በአማራ ክልል ለብልጽግናው ስብስብ ስልጣን መራዘም እንዲዋጉ ታጥቀው የገቡ ቢሆንም በጊዜ ወደ ጊዜ በፋኖ ተዋጊዎች የጦርነት ጥበብ መማረካቸው ታውቋል። እስኪማረኩ ድረስ የብልጽግና ወታደሮች መሆናቸውን የማይክደው አገዛዙ ፋኖ ከተማረኩ በኋላ ግን የራሱ ተዋጊዎች እንዳልሆኑ በትፍረት ሲናገር የተደመጠ ሲሆን በጽኑ የቆሰሉ ወታደሮችም ሆኑ የተማረኩ የአገዛዙ ወታደሮች በዓለም አቀፍ ህግ መሰረት አስፈላጊ እንክብካቤ እየተደረገላቸው መሆኑ ታውቋል። የአገዛዙ ወታደሮች በተቆጣጠሯቸው አካባቢዎች ውጊያ ሊያበቃ ይገባል የሚል አቋም ያላቸውን ወታደሮች መግደል፣ ማሰርና መሰወር ውስጥ የወደቀው አገዛዙ ችግሮችን ለመፍታት ፍላጎት እንደሌለው ከተማረኩ ወታደሮች ማወቅ ተችሏል። ጥያቄ ያላቸው ወታደሮች ጥያቄያቸውን ሲያቀርቡ አጥጋቢ ምላሽ ከመስጠት ይልቅ በብሔር ማንነታቸው የለይ የተለያዩ ችግሮች እየተፈጠረባቸው እንደሚገኝ አረጋግጠዋል። ለአገዛዙ ዙፋን መቀጠል ለሚሞተው ሰራዊት ምንም ክብር እንደሌለውም ተናግረዋል። በጊዜ ወደ ጊዜ ወደ ፋኖ ተዋጊዎች የሚቀላቀሉ ወታደሮች ቁጥራቸው እየጨመረ መሆኑ በመነገር ላይ ሲሆን፣ የአገዛዙ ሰራዊት ቀስ በቀስ እየፈረሰና እርስ በርሱ እንደማይተማመን ምርኮዎቹ አረጋግጠዋል። አሁን ላይ በተዋጊ ኃይሉ የሚነሱ ጥያቄዎች ምላሽ እንደማያገኙና የመዋጋት የመዋጋት ስነልቦና ላይ እንደማይገኙም ገልጸዋል። በአማራ ክልል የሚመለመሉ ተዋጊዎች ሙሉ በሙሉ የቀነሱ ሲሆን በአገዛዙ እና በተዋጊ ወታደሮች መካከል መተማመን እንደሌለ ተረጋግጧል። በተለይም ከፍተኛ የሚባሉ ወታደራዊ ቦታዎች በኦሮሞ ተወላጆች እንዲያዙ ከተደረገ በኋላ ተዋጊ ኃይሉ ለመታዘዝ ፈቃደኛ ለመሆኑን አረጋግጠዋል። ወደ ሌላ ጥንቅራችን ስናልፍ አስራሰባተኛው የኢትዮጵያ እግር ኳስ ፌዴሬሽን መደበኛ ስብሰባ ጠቅላላ ጉባኤ በመደረግ ላይ ሲሆን ፌዴሬሽኑን በፕሬዝደንትነት ለመምራት ከሶስት ጊዜ በላይ ለመወዳደር የሚያስችል የህግ ማዕቀፍ ለማሻሻል ሀሳብ ቀርበዋል። በቀናት በፊት ከታሪካዊ ተቀናቃኛቸው ከሆኑት አቶ አሸብር ወልደ ጊዮርጊስ ጋር መታየት ያበዙት የአሁኑ የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጅራ የህግ ማሻሻያ ሀሳብ ለጠቅላላ ጉባኤው አቅርቦ ማስጸደቅ ከቻሉ ጠባዊ የፌዴሬሽኑ ፕሬዚዳንት ሆነው ለመወዳደር መንገዱን ያመቻቻሉ ማለት ነው። ይህ ደግሞ ለአመታት ሲሰራበት የነበረውን ህግ ያለምንም ተጨባጭ ምክንያት በማሻሻል የራስ ጥቅምና ፍላጎት በማመቻቸት ተቋሙ ውስጥ ስር የሰደደ ስልጣን ለመያዝ የሚደረግ ሩጫ በመሆኑ ተቃውሞ እንዳያስነሳ ተሰግቷል። ኢሳያስ ጅራ የፌዴሬሽኑ ፕሬዚዳንት ሆነው በተመረጡበት ወቅት ተወዳዳሪ የነበሩት አቶ አሸብር ወልደ ጊዮርጊስ የነበሩ ሲሆን የሰሞኑ ፍቅራቸው ጨምሮ በጋራ ሲንቀሳቀሱ የተስተዋለው ህጉን በማሻሻል ሂደት ውስጥ ተቃውሞው ከአቶ አሸብር እንዳይነሳ ለማድረግ ነው የሚሉ ተንታኞች ተብራክተዋል። ተቋማትን ለማገልገል ሳይሆን በተቋማቱ መገልገል መሆኑን የብልጽግናው ዘመን እያስመለከተ መሆኑ ኢትዮጵያ ውስጥ ህግና ህጋዊነት ቅርቃር ውስጥ መውደቃቸውን የሚያመላክት ነው። ደረጃውን የጠበቀ ስቴዲየም ማስገንባት ያልቻለ የአመራር ስብስብ በምን ምክንያት አመራር ሆኖ ለመቀጠል የህግ ማሻሻል ተግባር ውስጥ እንደወደቅ አስገራሚ ሆኗል። ባለፉት ዓመታት የተከናወኑ ዋና ዋና ተግባራት ሪፖርት ቀርቦ ውይይት የተደረገ ሲሆን ለእግር ኳስ የወጣው 123 ሚሊዮን ዶላር የበርካታ ዜጎችን ጆሮ የሚያስጩ የፌዴሬሽኑ ተግባርና ወጪ ሆኖ ተመልክተናል። አቶ ኢሳያስና በእሳቸው የሚመሩ ባለስልጣናት ተሳክቶላቸው የህግ ማዕቀፉን በማሻሻል በዚያው ፌዴሬሽኑ ይቆያሉ ወይ የሚለው ጥያቄ የበርካታ ስፖርት አፍቃሪ ሰዎችን ቀልብ የያዘ ጉዳይ ሲሆን፣ ፌዴሬሽኑን ለቀጣዮቹ ዓመታት የሚመራው ግለሰብ በዓመቱ መጨረሻ በሚደረግ ምርጫ የሚለይ ይሆናል። ክቡራት እና ክቡራን አድማጮቻችን ለዛሬ ያዝንላችሁ መረጃ የተከታተላችሁትን ይመስላል። ተጨማሪ መረጃ እንዲደርሳችሁ አሳዋቂ ሚዲያን ይወዳጁ ይላል ዘገባዎቹ ለሌሎች እንዲደርሱ ሼር እና ሰብስክራይብ እንድታደርጉ እንጠይቃለን። በሌላ ጥንቅር እስክንገናኝ ቸር ይግጠመን።